መቅህማ ዓመታዊ ጉባኤ ይርጋ ጨፌ አጥቢያ ቤተ ክርስቲያናት ኅብረት ቤተልሔም ማዕከል ተካሄደ። ከውጭ ክርስቲያናዊ ድርጅቶች ለግድያ የሚያደርግ ድጋፍን አስመልክቶ ሀገራዊ የጸሎት ቀን እንዲደረግ ጥሪ ቀረበ። ሰላም ጤና ይስጥልን፣ ውድ ተመልካቾቻችን። ከአባታችን ከእግዚአብሔር ከልጁም ከክርስቶስ ኢየሱስ ሰላም እና ጸጋ ለእናንተ ይሁን። ከእናንተ ጋር አብሬ የምቆየው እኔ ጽጌረዳ አለሙ እንዲሁም ከመላ የስቱዲዮ ባለሙያዎች ጋር በመሆን ነው። አብራችሁን እንድትቆዩ በአክብሮት እንጠይቃለን። የመቅህማ ዓመታዊ ጉባኤ ይርጋ ጨፌ አጥቢያ ቤተ ክርስቲያናት ኅብረት ቤተልሔም ማዕከል ተካሄደ። ባልደረባችን ሮማን ከሊል እንደሚከተለው ታቀርበዋለች። ግንቦት ቀን 27 እስከ 29 2017 ዓም 27ኛው የመቅህማ ዓመታዊ ጉባኤ ይርጋ ጨፌ አጥቢያ ቤተ ክርስቲያናት ኅብረት ቤተልሔም ማዕከል ተካሂዷል። በጉባኤውም የኢትዮጵያ ቃለ ሕይወት ቤተ ክርስቲያን ምክትል ዋና ጸሐፊ የሆኑ ዶክተር ወንድሙ አበበን ጨምሮ የኢትዮጵያ ቃለ ሕይወት ቤተ ክርስቲያን ስራ አስፈጻሚ ብሔራዊ ቦርድ አባላት፣ የዋናው ጽህፈት ቤት መምሪያ ክፍል ተወካዮች፣ የእምነት አባቶች እናቶች፣ ከቀጠናዎችና ልዩ አጥቢያ ቤተ ክርስቲያና ኅብረቶች ሰብሳቢ፣ የሴቶች አገልግሎት አስተባባሪ፣ የወጣቶች አገልግሎት አስተባባሪ የልጆች አገልግሎት አስተባባሪ የመቅህማ አስተባባሪና መጋቢያን ተሳታፊ ሆነዋል። በጉባኤውም የኢትዮጵያ ቃለ ሕይወት ቤተ ክርስቲያን ምክትል ዋና ጸሐፊ የሆኑት ዶክተር ወንድሞ አበበ፣ ብሔራዊ የመቅህማ አገልግሎት ክቡር አምባሳደር ጸጋይ ዶሌ፣ የደቡብ ቀጠና ሰብሳቢ ወንድም ዮናስ ቸካ፣ የይርጋ ጨፌ አጥቢያ ቤተ ክርስቲያን ሰብሳቢ ወንድም ኤልያስ ጉታና የኢትዮጵያ ቃለ ሕይወት ቤተ ክርስቲያን ብሔራዊ የመቅህማ አገልግሎት አስተባባሪ የሆኑት ወንድም ጌታ ወንዱናሎ የመክፈቻ ንግግር አድርገዋል። በጉባኤውም የኢትዮጵያ ቤተ ቤተክርስቲያን ምክትል ዋና ጸሐፊ የሆኑ ዶክተር ወንድሙ አበበ መልካሙን አደራ ጠብቅ በሚል ርዕስ የእግዚአብሔርን ቃል በማወቅ ጤናማ ትምህርትን ማወቅ የመቀማግብ መሆኑን ተናግረዋል። መጋቢ ቴዎፍሎስ ተስፋዬ የቤተ ክርስቲያን እድገትና መሰረት በሚል ርዕስ ከአንደኛ እስከ ሁለተኛ ተሰሎንቄ መልእክቶችን በቤተ ክርስቲያን እድገቷ መሰረት እምነት፣ ፍቅርና ተስፋ በሆኑ ከእግዚአብሔር ቃል ገንቢ ትምህርትን ሰጥተዋል። ከሁሉም የቀጥና ጽህፈት ቤቶችና ልዩ አጥቢያ ቤተ ክርስቲያናት ህብረቶች የመቅህማ አገልግሎት ሪፖርት ቀርቦ አገልግሎቱን በመጠቀም ሞዴል ለሆኑ አጥቢያ ቤተ ክርስቲያናትና ህብረቶች እውቅና ተሰጥቷቸዋል። በጉባኤውም የኢትዮጵያ ቃለ ሕይወት ቤተ ክርስቲያን ዋና እሴት የሆነ በእግዚአብሔር ቃል መደገፍን አስመልክቶ ሰፊ ውይይት በማድረግ ወደ እግዚአብሔር ቃል ለመመለስ አስፈላጊ አቅጣጫን በማስቀመጥ በብሔራዊ ቦርድና ስራ አስፈጻሚ ቀርቦ ውሳኔ እንዲሰጥም ተላልፏል። እንዲሁም ባለ ስድስት ነጥብ አቋም መግለጫ በተሰየመው ኮሚቴ ተዘጋጅቶ በረዳት ፕሮፌሰር ናትናኤል ታደሰ ለጉባኤው ቀርቦ በሙሉ ድምፅ ጸድቋል። የይርጋ ጨፌ አጥቢያ ቤተ ክርስቲያናት ኅብረት የመቅም አገልግሎት ማዕከል በመሆን እስከ አሁን ከተካሄዱት 27 ዓመታዊ ጉባኤዎች 17ቱን በማስተናገድ ለመቅም አገልግሎት እድገት ጉልህ አስተዋጽኦ በማድረግ አገልግሎቱን ተቋማዊ ለማድረግ የደዝማ መታሰቢያ የመቅህማ አካዳሚ ግንባታ መሰረት ድንጋይ በኢትዮጵያ ቃለ ሕይወት ቤተ ክርስቲያን ቁልፍ መሪዎች ተቀምጧል። ከመሰረት ድንጋዩ መጣል ጋር ተያይዞ በተዘጋጀው ስፍራ የይርጋ ጨፌ ቡና ችግኝ በጉባኤ ተሳታፊዎችም ተተክሏል። በጉባኤው የተገኙ የእምነት አባቶችና እናቶች ለአዲሱ ስራ አስፈጻሚና ቦርድ አባላት እንዲሁም ለመንፈሳዊ ዘርፍ አገልጋዮች ጋቢ ለብሰው ቡራኬ በማድረግ በጸሎት አገልግሎቱን ዘመናቸውን ለእግዚአብሔር አደራ አሳልፈው ሰጥተዋል። በመጨረሻም ቀጣይ ለ28ኛው ቀጠና ጉባኤ አስተናጋጅ ለሆነው ደቡብ ሸዋ ቀጠና በመጸለይ እንዲሁም 27ኛውን ጉባኤ ላስተናገደው ይርጋጨፌ አጥቢያ ቤተ ክርስቲያናት ቤተልሔም ማዕከልና ደቡብ ቀጠና ቃለ ሕይወት ቤተ ክርስቲያን ጽፈት ቤት የምስጋና የምስክር ወረቀት አዋርድና የመጽሐፍ ቅዱስ ስጦታ ተበርክቷል። የኢትዮጵያ ቃለ ሕይወት ቤተ ክርስቲያን ምክትል ዋና ጸሐፊ የሆኑት ዶክተር ወንድሙ አበበ የማጠቃለያ ጸሎት አድርገው መርሃ ግብሩ ተጠናቋል። ክብር ሁሉ ለአምላካችን ለእግዚአብሔር ይሁን። ሀያ ሰባተኛው የኢትዮጵያ ቃለ ሕይወት ቤተ ክርስቲያን የመቅህማ አስተባባሪዎች ጉባኤ በደቡብ ቀጠና ይርጋ ጨፌ አጥቢያ ቤተ ክርስቲያናት ኅብረት ቤተልሔም ማዕከል በጣም አስደናቂ በሆነ ሁኔታ ተደርጓል። እግዚአብሔር ብዙ ታላላቅ ነገሮችን አድርጓል፣ ሰርቷል። ይሄ አገልግሎት እንዲያድግ ይሄ ማዕከል ትልቅ አስተዋጽኦ ያደረገ ማዕከል ነው። የብዙዎች ሕይወት የተለወጠበት ብዙዎች ደግሞ ብዙ ቤተ ክርስቲያናት በመላ ኢትዮጵያ ያሉት ወደ እግዚአብሔር ቃል እንዲመለሱ በተለይ መሪዎች የእግዚአብሔርን ቃል በማጥናት ምሳሌ ሆነው ለብዙዎች በረከት የሆኑበት ጊዜ ነው። ዴዝማ የመቅህማ አካዳሚ የሚል ማዕከል ግንባታ ለማድረግ ዛሬ የመሰረት ድንጋይ የተቀመጠበት ቀን ነው። ቤተ ክርስቲያን ለመጽሐፍ ቅዱስ ጥናት ትልቅ ስፍራ የሰጠችበት የምርምር ማዕከል ሁሉ ተደርጎ ግንባታ ማዕከል ግንባታ እየተደረገ ያለበት ሁኔታ አለ። ይሄ በጣም እግዚአብሔርን እንድናመሰግን አድርጓል። ይሄ ጉባኤ ለቀጣይ ዓመት 28ኛው በደቡብ ሸዋ ቀጠና የሚካሄድ ሲሆን በጣም በሚያስደንቅ ሁኔታ መሪዎች በደስታ ይህንን ጉባኤ ለመቀበል ቃል ገብተው ተጸልዮላቸው ከዚህ ተመልሰዋል ፕሮግራሞቹ ሁሉ በጣም በጥሩ ሁኔታ እየተከናወኑ ነው ያሉት ፕሮግራሙ በአመት አንዴ ነው የሚካሄደው አመታዊም ፕሮግራም ስለሆነ የግንቦት መጨረሻው ሳምንት ከሮብ ጀምሮ እስከ ቅዳሜ ድረስ የዚህ አገልግሎት አመታዊ ጉባኤ እንዲሆን ተስማምተናል ደስ ብሎናል ጉባኤውም በደስታ በዚህ ነገር ተስማምቶ ወስነናል። አመሰግናለሁ። ስሜ ጥላሁን መኮንን ይባላለሁ። አሁን ያለሁበት በዚህ በደቡብ ቀጠና በይርጋ ጨፌ አጥቢያ ቤተ ክርስቲያናት ህብረት ነው። እኔ የሚያገለግለውም በዚህ የደቡቡን ቀጠና ነው። የደቡብ ቀጠና ቃለ ሕይወት ቤተ ክርስቲያን ከዲላ እስከ ሞያሌ ድረስ ያለውን አራት መቶ ኪሎ ሜትር ራዲየስ አማሮን ቡርጂን ይዞ ወደ 18 ህብረቶች ናቸው በውስጡ ያሉት። እነዚህን 18 ህብረቶችን በዋና ጸሐፊነት አገልግሎት አገለግላለሁ። ከፍ ስል ደግሞ በኢትዮጵያ ቃለ ሕይወት ቤተክርስቲያን በዋና ጽሕፈት ቤት የብሔራዊ ቦርድ አባልም ነኝ። ዛሬ እዚህ የተገኘ ነው የመቅህማ ማለት በምህጻረ ቃሉ መጽሐፍ ቅዱስን በህብረት ማጥናት ሀያ ሰባተኛ የኢትዮጵያ ቃለ ሕይወት ቤተ ክርስቲያን የመጽሐፍ ቅዱስን በህብረት የማጥናት የመሪዎችና ና የአገልጋዮች የጋራ ምክክር ጉባኤ ላይ ነው። ጉባኤ የተካሄደው በዚህ በይርጋ ጨፌ በቤተልሔም ማዕከል ነው። ይህ እንግዲህ መጽሐፍ ቅዱስን በህብረት ማጥናት የተጀመረው ከ27 ዓመት በፊት በሚስስ ዴዚማ ራእይ አፈልቅነትና ይህንን ደግሞ ለኢትዮጵያ ቃለ ሕይወት ቤተ ክርስቲያን መጽሐፍ ቅዱስ የሚጠናበትን ሁኔታ በማመቻቸት የመጀመሪያውን ዘጠኝ ተከታታይ ፕሮግራሞች በዚህ ተካሂዶ ከዛ በኋላ በተለያዩ የኢትዮጵያ ክፍሎች ላይ ጉባኤ ከተካሄደ በኋላ ዳግም ወደ ይርጋጨፌ መጥቶ ባለበት ነው። ዛሬ በሀገራችን በኢትዮጵያ የሃይማኖት ነጻነት ካገኘን ጊዜ በኋላ የሃይማኖት ነጻነቱን ካገኘን በስተጀርባ ላይ የሃይማኖት ድክመት በተፈጠረበት፣ ብዙ አስተምህሮቶች በተዛነፉበት፣ ስሑት አስተምህሮቶች በበዙበት ወቅት ላይ ቤተ ክርስቲያን ከፍተኛ አደጋ ባጋጠመበት ወቅት ላይ ነው። ለዚህ ደግሞ የመፍትሄ ዋነኛውና የመጀመሪያ እርምጃ ወደ መጽሐፍ ቅዱስ መመለስ ነው። መጽሐፍ ቅዱስ ላይ እውነተኛ የእግዚአብሔርን ሀሳብ፣ የቤተ ክርስቲያኒቷን ታሪክ የሚያውቅ በኢትዮጵያ ቃለ ሕይወት ቤተ ክርስቲያን የመጀመሪያ የታሪክ ምዕራፎች ላይ በጣም በታላቅ መከራና ስቃይ አባቶች በእስራት በግርፋት ይዞ ያመጡበትን ታሪክ ያወሳሉ። አሁን ላይ እነዛ የታሰሩበት የተሰደዱበት ታሪክ ተቀይሮ ነጻነት በሚመስል በስተጀርባ ላይ ደግሞ ከፍተኛ የቤተ ክርስቲያን ስደት በያዘ ትውልድ መካከል ነን ያለ ነው። የመጽሐፍ ቅዱስ የበላይነት በእኛ ላይ መንጸባረቅ አለበት። የመጽሐፍ ቅዱስ የበላይነት ስንጸባረቅ ሕይወት የሆነው ቃል በእኛ ላይ ሊሰራ በትውልዳችን ላይ ሊሰራ እኛም ደግሞ ቀጥለን ለሚመጣም ትውልድ ደግሞ ይህንን ሕይወት የሆነውን ቃል ሰርተን ልንሰራበት ልንሰጥላቸው ያስፈልገናል። ስለዚህ በዚህ የተገኘ ነው። አጠቃላይ የጉባኤ ታዳሚዎች የ27ኛ የመቅህማ ጉባኤ ታዳሚዎች ወደ የቤታችን ወደ የቀጠናችን ስንመለስ ለሀገራችን ለኢትዮጵያ ለክርስትናው በረከት የሚሆነውን ወደ መጽሐፍ ቅዱስ እንመለስ ብለን መጽሐፍ ቅዱስን አጥንተን እነዚህ አሁን ላይ ዙራችን ላቤተ ክርስቲያንን የሚጋፈጣትን አደጋዎች ልንታደግ ያስፈልገናል። ይህንን አጠንክረን ልንሰራ ያስፈልጋል የሚል ሀሳብ እናቋማለኝ እንግዲህ በዚህ የተገኙትን የኢትዮጵያ ቃለ ሕይወት ቤተ ክርስቲያን መሪዎቻችንን ከሁሉም ቀጠና የመጡ የቀጠና መሪዎችና የቀጠና አስተባባሪዎችን እንዲሁም ደግሞ ሁል ጊዜ ከቃለ ሕይወት ቤተክርስቲያን አገልግሎት በስተጀርባ ሆኖ ጊዜያቸውን ሰጥቶ ለአጠቃላይ ለዓለማችን ያለውን መረጃ በመስጠት የሚተባበሩትን ሕይወት ቴሌቪዥን ጋዜጠኞችና ባለሙያዎችን በሙሉ እግዚአብሔር አምላክ ይባርካችሁ። እንግዲህ ቀጥሎ የእግዚአብሔር ፈቃድ ከሆነ መጪ ዓመት ላይ ባለ ሀያ ስምንተኛው መደበኛ ወይም ደግሞ የዚህ መቅህማ ጉባኤ ላይ እስክንገኝ ድረስ የበረከት ዘመን ይሁንልን ጌታ ይባርክልን ለማለት ይፈልጋለሁ። እኛም በብላቴናነታችን ድናነታችን ያየነው ህልም ሳይፈጸም አንሞትም እያለች ስትሰብክ ነፍስ ያልቀረችኝ ጌታ ይመስግን። ስለ ማቅማ ብዙ ተረድቼ ያለው ያኔ ሲቸገር ነበር። እንግዳን ለመቀበል ስል በጣም ስለ ማቅማ ሳላውኩ አሳልፌ ነበር። አሁን ደግሞ ወደዚህ ምድር ይህን መጽሐፍ ቅዱስ ነው ወደዚህ ምድር ያመጣኝ። በዘር አይደለም፣ በተለያዩ በእውቀትም አይደለም። ይህን መጽሐፍ ቅዱስ አክብሮኛል ና አከብራለሁ። ከዚህም በሚቀጥለው ዛሬ ደግሞ ከትላንት ወዲያም ጀምሮ የሚነበቡ መልእክቶች የሚመጡ አስተያየቶች ሁሉ የባሰውን እንድጠረክር ያደርጉኛል። የሚቀጥለውን ደግሞ በልጆቼ ላይ በቤተ ክርስቲያኔ ላይ በህብረቴ ላይ ለመስራት ይተጋለው የሚለው ሀሳብ ይኖረኛል። በተላማ ሀያአምስተኛ አመት መጽሐፍ ቅዱስን በጋራ ማጥናት አመታዊ ክብረ በዓል ለማክበር ነው። ዋናው ዓላማውም እንግዲህ መጽሐፍ ቅዱስን በጋራ የማጥናት ፕሮግራም በኢትዮጵያ ቃለ ሕይወት ቤተ ክርስቲያን ለ27 ዓመታት የዘለቀ ፕሮግራም ነው። ያም ማለት አላማው ሰዎች የእግዚአብሔርን ቃል በቅጡ አውቆ ተረድተው እግዚአብሔርን ፈርቶ ክርስቶስ እውነተኛ ደቀ መዝሙር ሆኖ ሕይወት ጥራት ኖሯቸው በእግዚአብሔር ቤት እንዲኖሩ እንዲያገለግሉም ለማብቃት በጣም ትልቅ ካሉን የመጽሐፍ ቅዱስ በጋራ ማጥናት ዘዴዎች ዝግጅቶች አንዱ ግንባር ቀደም መቅህማ ወይም መጽሐፍ ቅዱስን በጋራ ማጥናት የተሰኘው ፕሮግራም ነው። ይህ ፕሮግራም እንግዲህ ቅድም እንዳልኩት ለሀያ ሰባት ዓመት የዘለቀ ነው። በአብዛኛው ደግሞ አሁን ያለንበት ማዕከል ልዩ የሚያደርገው ከሀያ ሰባቱ ዘጠኙን አመታዊ ጉባኤ ያስተናገደ ያም ብቻ አይደለም ሚስስ ዴዚማ የተባሉ የዚህ ባለራእይ የውጭ ሀገር ዜጋ ናቸው ያስጀመሩበት ይሄ እያደገ እየሰፋ በኢትዮጵያ ቃለ ሕይወት ቤተክርስቲያን ትልቅ በግል በጋራ በቤተሰብ በቡድን የሚጠናበት ጥናት ነው። በአሁኑ ሰዓት ደግሞ ከምን ጊዜም በላይ ህዝባችን የቃሉ እውቀት የቃሉ መረዳት ሳይኖር እንዲሁ የብልጽግና ወንጌል ብቻ የተሰበከ ሰውን በአየር ላይ የሚያከንፉ አገልጋዮች ወይም ሐዋርያት ነቢያት ተብዬዎች ነቢያት እንዳሉ ሁሉ ይቅርታ፣ ስለዚህ ቃል ህዝባችን ወይም የክርስቶስ ተከታዮች በሚገባ መጽሐፍ ቅዱስን በውል ተረድተው አውቀው በህይወት ጥራት እንዲቀጥሉ ከማስቻል አንጻር ይህንን መጽሐፍ ቅዱስን በጋራ የማጥናት ወይም ማይቅማን በተሻለ ሁኔታ በጥንካሬ ወደ ህዝባችን ለማውረድ ለመመካከል እና ልንድንም ለመለዋወጥ የተደረገ ፕሮግራም ነው የመጣውት። ከደቡብ ምዕራብ ሰሜን ቀጠና ከቁጫ ቃልዮት ቤተክርስቲያን ነው የመጣውት። እንግዲህ ወደዚህ ስንመጣ ለ ሀያ ሰባተኛ ዙር የኢትዮጵያ ቃልዮት ቤተክርስቲያን መቀይማ ጉባኤ ለመካፈል ነው የመጣውት። እግዚአብሔር በነዚህ በሶስት ቀናት ውስጥ እጅግ በጣም የሚገርም እና ድንቅ መልእክቶችን ወደ እኛ ሲያመጣ ነበር። ምክንያቱም እግዚአብሔር ከቃለ ሕይወት ቤተ ክርስቲያን ጋር ስራ እንዳለ ጉዳይ እንዳለ ነው የምናየው። በዚህ በሁለትና ሶስት ቀናት ቆይታ ውስጥ ከመጀመሪያው ቀን ጀምሮ ጌታ ለእኛ ሲናገር የነበረው ምንድን ነው? ሰው አሁን በሀሳብ በላይነት የሰው የሀሳብ ልዕልና ከፍ ብሎ በሚታይበት ጊዜ እኛ ደግሞ መጽሐፍ ቅዱስን ከፍ አድርገን መጽሐፍ ቅዱስ የህይወታችን መመሪያና መሰረት እንደሆነ በማወቅና በማመን መጽሐፍ ቅዱስን ከፍ አድርገን በማወጅ በመጽሐፍ ቅዱስ መመሪያ መመራት እንዳለብን ከመጀመሪያ ቀን ጀምሮ ጌታ ሲያስተምረን ነበርን። እንደገና በመቀጠል ደግሞ እግዚአብሔር በብዙ መንገድ ነው ያስተማረው። ትክክለኛ ትምህርትን በቤተ ክርስቲያን ማስተማር እንዳለብን፣ አሁን በቤተ ክርስቲያን ዙሪያ የሚታዩ የሐሰት ትምህርቶች በየቦታ ላይ ያሉትን መመከት የምንችለው በእውነተኛ ትምህርት ብቻ ነው፣ ትክክለኛ የእግዚአብሔርን ቃል በማስተማር ነው። ከእግዚአብሔር ቃል ውጪ የሆነ ነገር ሲመጣ ትክክለኛውን ትምህርት ያወቀ ህዝብ የተረዳ ህዝብ ምንድነው የሚሆነው? ከትክክለኛው ቃል ውጪ የሆነውን ይከላከላል፣ በራሱ ይመልሰዋል። ስለዚህ ወደ መጽሐፉ ሰውን መመለስ እንዳለብን ተምረናል። እግዚአብሔር በዚህ ቆይታ ጊዜ ህይወታችን እንደገና እንደሰራ ንስያ እንደገባን ብዙ ነገር ከኛ እንደሚቀረን አይተናል፣ ተምረንበታል። ስለ ቆይታችን ጊዜ እግዚአብሔርን እጅግ አድርገን እናመሰግናለን። በአጠቃላይ መጽሐፍ ቅዱስን በህብረት ማጥናት ወይም መቅህማ ብለን የምንጠራው 27 አመት ያክል በቤተ ክርስቲያናችን የቆየ የአንድ ሰው እድሜ የያዘ ትምህርት ክፍል ነው፣ ወይም የአገልግሎት ክፍል ነው። ይህንን አገልግሎት ለ27 አመታት የቃለ ሕይወት ቤተ ክርስቲያን በዚህ አገልግሎት ስትጠቀም ነበር። ይሄ መቅህማ ዛሬ ያሉ ትላልቅ አገልጋዮችን ትልቅ ቦታ የደረሱትን ያፈራ መሰረታዊ የሆነ መጽሐፍ ቅዱስ ዕውቀትን ለሰው ልጆች እየሰጠ ዛሬ አሉ የሚባሉ አገልጋዮች መነሻ የሆነው መጽሐፍ ቅዱስ ጥናት የተጀመረው ከመቅህማ ነው። የእግዚአብሔር ቃል ለእኛ ቁርስ ካልበላን ቃሉ ካላጠናን ቁርስ መብላት እስከማንችል ድረስ ይህን አቋም ወስደን በቤተ ክርስቲያናችን ይህንን መትግበር እንዳለብን ነው። ይህንን ከሚያስተባብሩ ወገኖች ጎን ደግሞ እኛ መሪዎች መቆም አለብን። የቤተ ክርስቲያን መጋቢዎች እናንተ መቆም አለባቸው፣ አገልጋዮች መቆም አለባቸው። መቅህማ የአስተባባሪዎች የኳየር የወጣት መሪዎች የሆነ ቡድን ብቻ የሚያጠኑበት አይነት አድርገን ሳንተው በግል በቤታችንም በቤተሰብ ደረጃ እንደገና በትናንሽ ቡድኖች በቤተ ክርስቲያን በቡድን ውስጥ ተዋቅረንም እርስ በርስ የምንማማርበት ስለሆነ ይህንን መቅህማ በእኛ በደቡብ ምዕራብ ሰሜን ቀጠናም እንደገና ሪቫይቭ አድርገን እንደገና ይህንን ትምህርት ለመቀጠል ቃል ገብቻለሁ ቃል ገብተናልም። እኔ በዚህ አጋጣሚም ደግሞ ሁላችሁም ይህንን የሚትሰሙ በሙሉ የእኛ ብቻ ሳይሆን አጠቃላይ በኢትዮጵያ ቃል ቤተክርስቲያን ያለን ወጣቶች፣ እንደገና ደግሞ የተማሪን ሰዎች፣ የቤተክርስቲያን አገልጋዮች ወደ መጽሐፉ ጋር እንድንመለስ ወደ ቃሉ እንድንመለስ ጥሪዬንም አቀርባለሁ። እግዚአብሔር የተመሰገነ ይሁን። እግዚአብሔር አላማ አለው። ሁሉም አማኝ በዚህ ጉዳይ ላይ ቀኝ እጁን ሰጥቶ እንድሳተፍ በኔ በኩል ጸሎትም ነው። አመሰግናለሁ። አገልግሎቱ የወደቀበት ምክንያት እኔ አንድ ብዬ ማነሳው መሪዎች ትኩረት አለመስጠት ነው። ይህንን መሪዎች ትኩረት ቢሰጡ ኖሮ ይህ አገልግሎት ከኢትዮጵያ ቃለ ሕይወት ቤተ ክርስቲያን አልፎ ሌላ ወንጌል አማኞች አብያተ ክርስቲያናት ይደርስ ነበር እና መሪዎች ቅድሚያ አልሰጠንም። ሌላ ደግሞ ይህንን አገልግሎት የኔ ነው ብሎ የሚያስተባብር በየቀጠና በየህብረቶች ስለሌለ ነውና ይህንን አገልግሎት ማጠንከር አለብን ብለን ወደ አንድ አቋም መተናል። ሌላው ደግሞ ይሄ አገልግሎት የጠነከረ እንዲሆን ከየ አካላቱ ማለትም ከጽፈት ቤት ጀምሮ እስከ ታችኛው መዋቅር አጥቢያ ጽፈት ቤት ድረስ ያሉ መሪዎች ትኩረት መስጠት አለብን። መቅም አገልግሎት እንዳይወርቅ የሚያስተባብሩትን አገልጋዮች በየእርከኑ በመመደብ የሚያስፈልጋቸውን አገልግሎትን የሚደግፉ ነገሮችን ሰውን መመደብ ብቻ ሳይሆን አገልጋዮችን ቀለ በመስጠት የሚያስፈልገው በማትራል መደገፍ እንዳለብን ነው የምናስበው። ይሄ መቅህማ የተጀመረው መንገድ ላይ መቆም ሳይሆን እንዲቀጥል የበኩላችን ድርሻ እንድንወጣ ቃል ገብተን እየወጣን ነው። በአዲስ አበባና አካባቢው የሴቶች አገልግሎት የግንቦት ወር ጸሎት መዝጊያ ግንቦት 28 2017 ዓ.ም በመገናኛ ቃለ ሕይወት ቤተ ክርስቲያን ተካሂዷል። ባልደረባችን ሮማን ከሊል እንደሚከተለው ታቀርበዋለች። በአዲስ አበባና አካባቢው ቀጠና በሴቶች አገልግሎት ክፍል በሀገር አቀፍ ደረጃ የሚካሄደው ብሔራዊ የግንቦት ወር የጾምና የጸሎት ጊዜ መክፈቻ ፕሮግራም ግንቦት ቀን 1 2017 ዓም ጀምሮ በደቡብ ምስራቅ ህብረት በቦሌ ቃለ ሕይወት ቤተ ክርስቲያንና የማጠቃለያ ፕሮግራሙ ደግሞ ግንቦት ቀን 28 2017 ዓም በሰሜን ምስራቅ ህብረት መገናኛ ቃለ ሕይወት ቤተ ክርስቲያን ተካሂዷል። የጸሎቱም አላማ እግዚአብሔር ለአገር አቀፍ የሴቶች አገልግሎት ክፍል በሰጠው ራዕይ መሰረት በግንቦት ወር በኢትዮጵያ ምድር የተለመደ ለጣዖት የሚሰዋ የሚገበርበት የተለያዩ መልካም ነገሮች የማይከናወኑበት አድርጎ የያዘውን የክፉን ስራ የመቃወም እንዲሁም ምድሪቱን ለክርስቶስ ለመማረክ ታልሞ የተዘጋጀ ነው ሲሉ የአገልግሎት ክፍሉ አስተባባሪዎች ለዝግጅት ክፍላችን ተናግረዋል። የፕሮግራሙ አዘጋጆች እንደ አዲስ አበባና አካባቢው ቀጠና የጸሎት አገልግሎት ክፍል ማላጅናቶች ከቀጠናው ከህብረቱ ጋር በመተባበር ሲሆን ይህም እንደ ሀገር ደረጃ ሲካሄድ 12 ዓመቱን ያስቆጠረ ቢሆንም እንደ አዲስ አበባና አካባቢው ቀጠና ለሁለተኛ ጊዜ ተካሄዷል። የጸሎቱን መርሃ ግብር መክፈቻ የምስጋና ጸሎት በወንጌላዊት የመስራይ ተጀምሮ ከእህት ሰላማዊት ጋር በመጸለይ የቀጠናው ዋና አስተባባሪ በሆኑት በወይዘሮ የሮማን ወርቅ የግንቦት ወር አጠቃላይ የጸሎቱን ዓላማ ለሀገር አቀፍ የወረደውን የጸሎት ርዕሶች ቀጣዩን የግንቦት ወር በሙሉ በጾምና በጸሎት እንዳሳለፉ ተናግረዋል። በምርሃ ግብሩም የቃል መልእክት ጊዜ የነበረ ሲሆን በፓስተር ኤርሚያስ ፍቱትና ይሄድ በሚል የእግዚአብሔርን ቃል አካፍለዋል። በመጨረሻም እናት ወይዘሮ መሰረት በቃሉ ዙሪያ በተለያዩ ርዕሶች ጸሎት አድርገዋል። ግንቦት ቀን 28 2017 ዓ.ም በሰሜን ምስራቅ ህብረት መገናኛ ቃለ ሕይወት ቤተ ክርስቲያን በነበረው ማጠቃለያ ፕሮግራም ላይ ለ12ኛ ክፍል፣ ለ8ኛ ክፍል፣ ለ6ኛ ክፍል ተማሪዎች በአጠቃላይ ለተማሪዎች ጥብቅ የጸሎት ጊዜ ተካሂዷል። የቀጠናው አስተባባሪ የሆኑት ወይዘሮ ሮማን የእግዚአብሔርን ቃል አንብበው ስለነበረው የጸሎት ጊዜ ቆይታ እግዚአብሔርን ባርከው ቀጣዩን ሰኔ ወር የሴቶች ቀን በየአጥቢያ ጠንካራ ዝግጅት አድርገው እንዲያከብሩ መልእክት አስተላልፈዋል። የእግዚአብሔር ክብር የኪዳኑ ታቦት በሚል ርዕስ የተጻፈው የፓስተር ዳንኤል መኮንን መጽሐፍ ተመርቆ ለንባብ በቅቷል። ፓስተር ዳንኤል ከዚህ ቀደም አምስት መጽሐፍቶችን የጻፉ ሲሆን የአሁኑ ስድስተኛ መጽሐፋቸው መሆኑን ተናግረዋል። ፓስተር ዳንኤል ላለፉት 55 ዓመታት የወንጌል ስራዎችን ሲሰሩ መቆየታቸውንና የእግዚአብሔር ክብር በሚል ርዕስ ያዘጋጁትን መጽሐፍ የሚገኘው ገቢ በአቧሪ ለምትገኘው የወንጌል ብርሃን ቤተክርስቲያን የህንፃ ግንባታ አገልግሎት እንደሚውልም በመድረኩ ተነግሯል። የኢትዮጵያ ወንጌላውያን አማኞች አብያተ ክርስቲያናት ካውንስል ጠቅላይ ጸሐፊ የሆኑት ቄስ ደረጀ ጀንበሩ ባደረጉት የመክፈቻ ንግግር ላይም በአሁኑ ሰዓት እንዲህ አይነት አባቶች ለቤተ ክርስቲያን እንዳሉ በመግለጽ ምስጋናቸውን አቅርበዋል። በፕሮግራሙ ፓስተር አቢ ምሻው የእግዚአብሔርን ቃል በዘጸአት ምዕራፍ 33 ቁጥር 18 ያለውን ክፍል በምርቃት ወቅት አካፍለዋል። በለቱም በዶክተር አብርሃም፣ በቄስ ሳሙኤል ኃይሉና በመጋቢ መርሃዊ ንጉሴ ስለ መጽሐፉ ዳሰሳና ያላቸውን ምልከታ ያቀረቡ ቢሆንም መጽሐፉ ለወንጌላውያን አማኞች ከሚያስተላልፈው መልእክት እንዲሁም የሕይወት ምስክርነት ባሻገር ለቤተክርስቲያኒቱ የግንባታና የሥራ አገልግሎት አስተዋጽኦ እንዳለውም ተናግረዋል። በመጽሐፍ ገጽ 45 ላይ ገለጻ የተደረገ ሲሆን ስለ ፍጹም ንስሐ እንደሚናገርና በምዕራፍ 3 ላይም የጸሎት አስፈላጊነት የሚሉ ሐሳቦችን መዳሰሱንም በምርቃት ወቅት ተገልጿል። መጋቢ መርሃዊ ንጉሴ እንደተናገሩትም እንደዚህ አይነት መጽሐፎች ሲዘጋጁ ቀላል አለመሆኑን በመግለጽ መጽሐፍ ስለ መለኮታዊ መውጣትና መገለጥ እንደሚዳስስም ተናግረዋል። በቀጣይ የፓስተር ዳንኤል የሕይወት ታሪክ የሚሰንድ መጽሐፍ እንደሚጽፉም አሳስበዋል። ፓስተር ዳንኤል በንግግራቸው መጽሐፉን የጻፉት ላለፉት አምስት ዓመታት ዝግጅት ማድረጋቸውን ገልጸዋል። አገልግሎታቸውን የጽዮን ቤተ ክርስቲያን የጀመሩት ፓስተር ዳንኤል መኮንን በ1962 ዓ ም ወደ ጥሪ አገልግሎታቸውን መግባታቸውን ተናግረዋል። በመጨረሻም የካውንስል ተወካዮች እንዲሁም የቤተ ክርስቲያኒቱ መሪዎችና አገልጋዮች በተገኙበት የመጽሐፉ ሪቫን በመቁረጥና የግዢ ስነ ስርዓት በማካሄድ ፕሮግራሙ መዝጊያውን አድርጓል። ካውንስሉ በከተማ ለሚከናወነው የወንዝ ዳር ልማት ፕሮጀክት 17 ሚሊዮን ብር አሰባሰበ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በስሩ ያሉ የተለያዩ ቤተ እምነቶች በከተማው ለሚከናወነው የወንዝ ዳር ልማት ፕሮጀክት የገንዘብ ድጋፍ ለማድረግ የተዘጋጀ የገቢ ማሰባሰቢያ ፕሮግራም በኢቫንጀሊካል ቴዎሎጂካል ኮሌጅ ኢቲሴ ተካሂዷል። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ፕሬዝዳንት ዶክተር ጣሰው ገብሬ የእንኳን ደህና መጣችሁ ንግግር በማድረግ ኤርሚያስ ምዕራፍ 29 ቁጥር 4 ያለውን የእግዚአብሔርን ቃል በማካፈል የሁላችንም የሀገር አደራ አለብን፣ በዚህም ስራ መሳተፋችን ለትውልድ ትልቅ ነገር ጥሎ መሄድ ነው ሲሉ መልእክታቸውን አስተላልፈዋል። በማስቀጠልም የካውንስሉ ምክትል ፕሬዚዳንት ሐዋርያ ዮሐንስ ግርማ የዚህ ፕሮግራም አላማ መጽሐፍ ቅዱሳዊ መሆኑን በመግለጽም ተፈጥሮ መንከባከብና መጠበቅ የእግዚአብሔር ትእዛዝ ነው፣ በዚህ ውስጥም ልጆችንና አፍሪካን የሚያኮራ ስራ ልንሰራ ይገባል። አቶ ጥላሁን ወርቁ የወንዝ ዳር ልማት ፕሮጀክት አላማ በመግለጽም በጸሎታቸውና በመንከባከብ በመጠበቅ በማስተማር እንዲሁም በገንዘባችሁ ከጎናችሁን እንድትቆሙ ሲሉ አሳስበዋል። በወንድም ጥላሁን ጉግሳ የገንዘብ ማሰባሰቢያ ፕሮግራም የተደረገ ሲሆን በአጠቃላይ የተሰበሰበው ገቢ 17 ሚሊዮን 600 ሺህ ብር መሆኑን በመድረክ ተገልጿል። መረጃውን ከካውንስሉ ማህበራዊ ድረገጽ አገኘ ነው። ውድ ተመልካቾቻችን አሁንም መረጃዎቻችን እንደቀጠሉ ይገኛሉ። አሁን ደግሞ ወደ ውጭ ሀገር መረጃዎች አልፋሉ። ክርስቲያናዊ ድርጅቶች ለግድያ የሚደረግ ድጋፍን አስመልክቶ ሀገራዊ የጸሎት ቀን እንዲደረግ ጥሪ ቀረበ። ባልደረባችን ሮማን ከሊል እንደሚከተለው ታቀርበዋለች። ክርስቲያናዊ ድርጅቶች ለግድያ የሚደረግ ድጋፍን አስመልክቶ ሀገራዊ የጸሎት ቀን እንዲደረግ ጥሪ አቅርበዋል። በአውሮፓ የሚገኙ ክርስቲያን ተቋማት በዩናይትድ ኪንግደም ዌስትሚኒስተር የሚደረገው የሁለተኛ ቀን ክርክርን አስመልክቶ ሰዎችን ለመግደል ድጋፍ እንዲደረግ የሚደረገው ጥረት እንዲቆም በሀገር ደረጃ የጸሎት ቀን እንዲኖር እንቅስቃሴ እያደረጉም ይገኛል። ረቂቅ ህጉ የፓርላማ አባላት በዚህ ክረምት ድምፅ የሚሰጡበት ሲሆን በማይድን በሽታ የተጠቁ ሰዎች በህጋዊ መንገድ እገዛ ተደርጎላቸው ራሳቸውን ማጥፋት እንዲችሉ መወሰን ወይም አለመወሰን በፓርላማው አባላት ላይ ወድቋል። በአሁኑ ሰዓት ድጋፍ የተደረገለት ራስን ማጥፋት ህጋዊ ለማድረግ የወጡ ሁለት ረቂቅ ህጎችን ለፓርላማው ቀርበዋል። የመጀመሪያው ለስኮትላንድ ፓርላማ የቀረበ ሲሆን ሁለተኛው ደግሞ ዩናይትድ ኪንግደም እና ዊልሰን የሚሸፍነውና ለዊስተን ሚኒስትሪ የቀረበው ረቂቅ ህግ ነው። ከነዚህ በፊት ድጋፍ ያልሰጡ የፓርላማ አባላት ድጋፍ ሊሰጧቸው አሊያም የደገፏቸውን የፓርላማ አባላት ድምፃቸውን ሊነፍጓቸው ይችላሉ። ከእነዚህ መካከል የፔንሪት ና በሶልዌ የፓርላማ አባላት የሆኑት ማርኩስ ካምፔል አንዱ ናቸው። ድጋፍ የተደረገለት ራስን ማጥፋት ሲደግፉ የነበሩት እኚህ የፓርላማ አባል እንደዚህ አይነት ህጎች ለቤተሰቦች እና ጓደኞቻቸው ሸክም እንደሆኑ የሚሰማቸው ታካሚዎች ራሳቸውን እንዲያጠፉ የሚገፋፋ ከሆነ እንደሚያሳስባቸው ተናግረዋል። የደ ክርስቲያን ኢንስቲትዩት ዴፕቲ ዳይሬክተር የሆኑት ሳይመን ካልቨርት በዩናይትድ ኪንግደም የሚገኙ ክርስቲያኖች በጸሎት ከጎናቸው እንዲቆሙ ተስፋ እናደርጋለን። ምንም አይነት ጥንቃቄ የትግበራ ደህንነት ሊጠበቅ አይችልም በማለት ተናግረዋል። ድጋፍ የተደረገለት ሞት ማለት ራሳቸውን የማጥፋት ስሜት የሚሰማቸው ሰዎች ራሳቸውን እንዲያጠፉ ማገዝ እንደሆነ እንዲረዱ የፖለቲከኞች አይን እንዲከፍት ወደ እግዚአብሔር መጸለይ አለብን። በአሁኑ ጊዜ ብዙ የፓርላማ አባላት ረቂቅ ህጉን በመቃወማቸው እግዚአብሔር እናመሰግናለን እናም ሌሎች በድፍረት ለመናገር አቅም እንዲያገኙ እንጸልያለን፣ በማለትም ተናግረዋል። መረጃውን ከፕሪሚየር ክርስቲያን ኒውስ አገኘ ነው። ከአሜሪካ እንዲወጡ የተደረጉ ክርስቲያኖች ለጥቂት ጊዜ ቢሆንም ማረፊያ እንዳገኙ ተገለጸ። ከእስልምና ወደ ክርስትና የመጡ 11 ኢራናውያን በያዝነው ዓመት መጀመሪያ ህገ ወጥ ስደተኞች በመሆናቸው ምክንያት ከአሜሪካ እንዲወጡ ተደርገዋል። እንዲወጡ የተደረገበትም ስደተኞች በአሁኑ ሰዓት በፓናማ ይገኛሉ። በፓናማ ለሁለት ወራት እንዲቆዩ የተሰጣቸው ፈቃድ ማብቃቱን ተከትሎ ለቀጣዮቹ ስድስት ወራት የሚቆይበትን ፈቃድ እንዲሰጣቸው ኢንተርናሽናል ክራይስት ካንሰርን አሳውቋል። ከስደተኞቹ መካከል አንዷ የሆነችው ጋዝመንስ ዴንስ በክርስትና ምክንያት ከኢራን ከተሰደዱ ሁለት ክርስቲያኖች ቤተሰቦቿ ጋር በመሆን በፓናማ ትገኛለች። በያዝነውም የፈረንጆቹ ዓመት መጀመሪያ ወደ ስልጣን ከመጡበት ጊዜ አንስቶ የትራምፕ አስተዳደር ሰዎች ጥገኝነት የሚያገኙበት መንገድ ጥብቅ ከማድረጋቸው ባለፈ የስደተኞች መልሶ ማቋቋም ያስቆመ ሲሆኑ በህገወጥ መንገድ ወደ ሀገሪቱ የገቡ ስደተኞችም ወደ መጡበት መመለስ ጀምረዋል። ነገር ግን የክርስቲያን ኢራናውያን ስደተኞች ጉዳይ አሳሳቢ ያደረገው ኢራን ከእስልምና ወደ ክርስትና የመጡ ዜጎቿ ላይ የምትወስደው አሰቃቂ እርምጃ ነው። ክርስቲያን በመሆናቸው ምክንያት ወደ ተለያዩ ሀገራት የሚሰደዱ ክርስቲያኖችን ወደ ኢራን ለመመለስ ቢገደዱም እስር፣ ስቃይና ሞት ሊጠብቃቸው ይችላል። እንደ ኒውስ ታይምስ ዘገባ አስራ አንዱ የስደተኞች ጊዜያዊ ቪዛ እስከሚያገኙ ድረስ በፓናማ እንዲቆዩ ተደርጓል። ነገር ግን በኢራን ከእስልምና ወደ ክርስትና እምነት መቀየር እስራትን አሊያም ሞትን ማስከተሉን ተከትሎ እነዚህ ስደተኞች ስለነጋቸው እርግጠኛ አይደሉም። በኢራን የሚገኙ የአርፎሜኒያ እና የአሲሪያውያን ክርስቲያኖች በመንግስት እውቅና ቢያገኙም ሃይማኖታቸውን የሚቀይሩ ሰዎች ግን ሃይማኖታቸውን መቀየር ወንጀል የሚያደርገውም ሕግ አማካኝነት በጸጥታ አካላት እይታ ውስጥ ይገኛሉ። በዚህ ምክንያትም በእነዚህ ቤተሰቦች ለኢራን መንግስት ተላልፈው እንዳይሰጡ ኢንተርናሽናል ክርስቲያን ኮንሰርን ጨምሮ የተለያዩ ክርስቲያኖች ድርጅት የቻሉትን ጥረት በማድረግ ላይ ይገኛሉ። መረጃውን ከክርስቲያን ፖስት ያገኘነው ነው። ውድ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። ከእናንተ ጋር አብሬ የቆየሁት እኔ ጽጌረዳ አለሙ እንዲሁም ከመላ የስቱዲዮ ባለሙያዎች ጋር በጋራ በመሆን ነው። ከቀሪ የሕይወት ቴሌቪዥን ፕሮግራሞች ጋር መልካም ቆይታ